አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች፣ ውድ ሀገሬ ልጆች፣ በያላችሁበት አለም ዳርቻ ሰላማችሁ ብ ትደረፍ ይበል። ሙስሊም ክርስቲያን ወገኖች አላህ ይጠብቃችሁ። እንደው ወቶተ መቅረት አላህ ይጠብቀን። ወቶተ መቅረት አላህ ይጠብቀን። እህት ወንድሞቼ ማለት ነው በሰው ሀገር ላይ ሱብሃን አላህ ህመም ሲመጣ ያመመን አይመስላቸውም። እኛ ቁመን ስንንቀሳቀስን ይደክመንም። ይችን አዱንያ ስንት አይነት መጥፎ ሰዎች ስንት አይነት ደግሞ ሀይር አላህን የሚፈሩ ስንት ሰው አለ ማለት ነው። አሁን ይቺ ሴትዮ ይችን ልጅ ቋንቋ አታውቅም አዲስ ነች፣ ለሀገሩ፣ ለሁሉ ነገር አመማት። ባፌ ደም፣ ባፌ ደም ነው የሚወጣዋለች፣ ባፌ ደም ነው የሚፈሰው፣ አመመኝ። ሆስፒታል ወሰደችኝ ከዛ አሞኛል ለሹርጣ ስጭኝ፣ ትሰሪ ያለች ስትለኝ ማሽጠራት አልችልም ወይ መክተቡ ስጭኝ ወይም ለሹርጣ ለፖሊስ ስጪ ስላት፣ እምቢ ብላ አስፋልት ላይ ጥላኝ ሄደች። አስፋልት ላይ ጥላኝ እንደ አጋጣሚ ዘወር ስል መስጂድ አገኘው። ከዛ መስጂድ በር ላይ አስራ አምስት ቀን ሙሉ መስጂድ ውስጥ አትገባ ያ መስጂድ ውስጥ መግባት ክልክል ነው። በሩ ላይ አስራ አምስት ቀን ሙሉ ተቀመኩ፣ እያለች ነች እህታችን። ያ አላህ ያ አላህ ያ አላህ በስን እኔ እንጃ ወላሂ፣ አጥንቷ ነው የሚታየው። እዛ እግሯን ዘርግታ ነው የምታወራው። እግሯ ሁሉ በጣም በጣም በጣም ነው። እኔ እንጃ። እንደዚህ ፌስቡክ ላይ ነው ያየኋት፣ እንደዚህ ተዘርግታ እያለቀሰች፣ ስሟ ተስቷ፣ አንደበቷ ማለት ነው ታገልችች

ኢትዮጵያ የሆነው ሃላባ ሆነ ቢልጫ አወል ይባላለሁ። የትም የትም ሀገር ሁሉም ያገኛል፣ ብቻ ነፍሴ ነው። ቢልጫ አወል ይባላለሁ። ምንም ጅምስ ምንም የለም፣ አካላት ምንም የለም

ሰማችኋት እንግዲህ፣ ቤተሰቦች። መላ ጠፍቶብኛል። እኔ መላጠፍት ይበል ኔና ትታሳዝን ወላ ላዝ እኔ እንጃ ያ ረቢ ምንም በቃ። መላን የጠፋባት የቤተሰብ አድራሻ የላትም፣ ስልኳን ቀመታት አለች። ምንም ነገር አድራሻ የላትም። ፖሊስ ጋር ውስጅ ስትላት እምቢ አለቻት። ፖሊስም ደግሞ አውቶ ሆስፒታሉ አውጥቶ በር ላይ ነው፣ መስጂድ በር ላይ ነው የጣላት። እስር ቤት እኮ አልወሰዳትም ማለት ነው። እንደዛ ታማ አይቀበሉም። እኔ እንጃ የኛ ነገር እንደው በጣም አስቸጋሪ ነው። ወላ ይላሉ ይህን አይነት አደጋ አላ ይጠብቃቸው። ይችን እህታችን አላ ይድረስላት። ሀላባ ልጅ ነኝ ነው የምትለው። የቲም ነኝ አዲስ ነኝ። በሀገር የመጣሁበት ልብስ ነው ተሆስፒታል ተቤታ ያወጣችኝ ነው የምትለው። በጣም ስራ ይበዛል። ደም ነው የምተፋው። ምግብም በቃ ተጎርታለች። እንግዲህ የምግብ እጥረት ይሁን ማባረፍ ምን እንደሆነ አላቅም። መክተቡ ሰጅኝ አልወስድሽም። አሳፍሪኝ አላሳፍርሽም። በቃ ተዛ ዶክተር እኮ ያዘዘልኝን መድኃኒት በኪስ ይዛውን የሄደችው መልሳለች። ሀስቢን አላህ ወን አመል ወኪል ሀስቢን አላህ ወን አመል ወኪል ፊሃ ወላሂ አላ የለቃት የምችል ሴትዮ ማለት ነው። ወላሂ ጌታ እሱ አላህ ታልተስማማቸው ውላ አለኮ እዛ የሚፈራረሙበት ላይ ማለት ነው እንግዲህ አስመጭና ኮንትራት ላይ ሲፈራረሙ ካልተስማማቸው ማንኛውም መክተብ ቢሆን ወር ሁለት ወር አይታቸው እዚሁ መክተብ መልሷቸው ነው የሚሉት አይደል? አስፋልት ላይ ወስደው እቺ ቋንቋ ማታቅ ልጅ ማለት ነው። መንገድ ላይ ጥላት እንደዚህ ምህድ፣ እኔ እንጃ። ብቻ አልሐምዱሊላህ፣ አላህ ስብሃነ ወተዓላ እሱ ምንም የሚቸገረውም ጌታ አይደለም። ሁሉ በእጁ ነው፣ ሁሉ በደጁ አዱን ያደዋራናት። ነገ ምን ትደርሳለች? ነገ ምን ትቀር? ዛሬ የኮራ ሰው ሁሉ ነገ የእጁን ያገኛል። ግራ ገብቷታል፣ እህታችን ማለት ነው። ይችን ቤተሰቦቿ የምታውቋት ምንም አድራሻ የላትም አድራሻ የላትም ምንም አድራሻ የላትም። እንግዲህ ው ቤተሰብ የምታገኝበት የእናትን የሚያባቴን የሚወ- የቤተሰቦችን ቁጥር እንዳለ ብሬንም ሁሌ ነገር ስለ ስልኬን ስለወሰደችብኝ ምንም ነገር የማውቀው ነገር የለኝም አለች። እንግዲህ አንድ ነገር ከቤት ስትወጡ እንደ ማስታወቂያ ካልተጻፈ ወይም በስልካችሁ ቁጥር ካልያዛችሁ ማንኛውም ሰው አያውቅም። ሰራሃ ማለት ነው ያው ከስንት አንዴ ነው አእምሮ ላይ በራሳችሁ የምታስታውሱት ቁጥር ካልሆነ በቀር ወረቀት እናንትን ላይ ማስታወሻ ካልተጻፈ በአእምሯችሁ የምታውቁት ሰው ካልሆነ በቀር ያንን ልታገኝ ልናገኝ አንችልም። አሁን ይቺ ልጅ እኔ እንጃ፣ በጣም ነው አንጀቴን የበላችኝ ወላሂ። እግሯን ዘርግታ ትታሳዝን መነሳት አትችልም። በቃ እንደዚህ ሰውነቷን እየገለጠ የታሳያለች። በቃ አጥንቷን የቀረው አጥንቷ በቃ አጥንቷ በቃ ታውቃላችሁ አደል አስር ቀን ሙሉ ይችንም ልብስ የሰጠኝ ይህን ጠራሃና ይህን አባያ የሰጠኝ የመስጂዱ በር ላይ ስለሚያይኝ ተሰተሪ ይችን ልብስ ሰጠኝ አለበሰኝ አለች። እነዚህ ሀበሻዎች ጋር አላህ አገናኝቷታ አለ ወደ ሚዲያ ነው እኔ እንጃ ያው እነሱም ወይም ማድራሻ ቢሰጡ በዚህ ቁጥር ደውሉ ብሉ ጥሩ ነበር፣ ወይም ቁጥር ነገር የለም። ይህችን ቪዲዮ የሰሩባት ማለት ነው ሙምኪን ዘመዶቿ ተተገኛችሁ በዚህ ቁጥር ደውሉ ማለት ነበረባቸው። ወይ ቁጥር ማድራሻ፣ ያው የምታውት ታውት አላችሁ ቤተሰቦቿ አላህ ይድረስላት። እኔ ሌላ ምንም የምለው ነገር የለኝም። ሰማይና መሬት የዘረጋ ጌታ እሱ ምንም የማይሳ ነው አላህዬ በሰላም በደስታ ተቤተሰቦቿ ጋር ያቀላቅላት። ሌላ ምንም የምምለው ነገር የለኝም። አላህ ስብሃነሁ ተዓላ ወጥቶ ተመቅረት አላህ ይጠብቀን ወገኖቼ፣ ተክፉ ነገር ይሰውራችሁ። በቃ ምንም ነገር እርህራህ የሌላቸው ሰዎች እንደዛ አስፋልት ላይ አውጥተው ሲጥሉ ነገ ጧት ምን እንደርስብን። በቃ የሰው ልጅ እኮ ረህማ የሚባል አለ። አረቦቹ የሚወዱን እኛ ትንሽ ከረከረላቸው እንደ ማሽን ስንሮጥላቸው ነው የሰው ልጅ እኮ ይታመማል ሁሉ ነገር፣ የማይታመም ነገር የለም። በቃ አታ መኪናቸው የሚሽከረከረው እንደ አራት ሰዓት በንዚል አድርገው የሚያሽከረክሩት ጎማ ይተነፍሳል፣ ሞተር ይበላሻል፣ ልብስ የሚታጠብበት ማሽኖች ሁሉ ይበላሻሉ። ማይበላሽ ነገር እንኳን በእኔ አደም በሸር ማለት ነው። አረ ቢስሚላሂ ራህማን ራሂም። እኔ እንጃ ምና እኔ ጨካኝ ናት። በነገራችን ላይ አዲስ ቤት ሲገባ ይርባል ይደክማል፣ የቤቱ አዲስነት መውጫ መግቢያ አለማወቅ በተለይ ደግሞ አገር ቀጥ ብሎ ተኩንትራት ተክፍለ ሀገር መጥተው እዛ ኩንትራት ቤት ሲገቡ ሰዎችም አይረዷቸውም እነሱም በቃ ግርግር ነው የሚላቸው፣ አዳዲስ ሲኮን ቤተሰብ ከሌለ አሁን ይቺ ልጅ ምስኪንን እናት እኔ እንጃ። እኔ ቅድም እንደዚህ ሚዲያ ላይ እያየሁኝ አስራ አምስት አመት እሱ አሁን ይችን ቀደም ተሳስኬ ነው። እሱ አስር ቀን ነው ያቸው። አስራ አምስት ዓመት ሆስፒታል ውስጥ ወርቃ ጠያቄ የለላት። አስራ አምስት ዓመት ወላሂ፣ እሱ እምሰራባታለሁ ቪዲዮ። አስራ አምስት ዓመት ሆስፒታል ውስጥ ተኝታ ጠያቄ የላትም። ሆስፒታሉ እኔ ብሮሶሱን ጨርሼ ወደ ሀገሯ ማሳፈር እችላለሁ፣ በስ ዘመን ነኝ የሚል ይምጣ ነው የሚለው እያለች እህታችን አዚዛ ትትናገር ማለት ነው። እኔ ሁሉን ነገር ብሮሶሱን ጨርሽ የምትኬቷን የምትፈልገውን ነገር አድርጌ ወደ ሀገሯ ግን ዘመድ የኔናት ወገን የሚለው ይምጣ ብለው ይሄው ሸር እያደረጓት እንደዚህ ተጨብጣ ጨጓ ፀጉሯ ተንጨባሮ ሰውነቱ አልቆ አስራ አምስት ዓመት ሆስፒታል ውስጥ መቀመጥ ማለት እንጃ። ቤተሰቦቿ ይኖሩ ይሆን? ሀገራችን ታቃላችሁ። በጦርነቱ ምክንያት ብዙ ነገር አለ መከራ እኔ እንጃ፣ አሁን እቺ ህይታችን መታከም ትፈልጋለች፣ አቅም አንስዋታል። በቃ ሁሉ ነገር የታመመ ሰው እንዴት ነው? እኛን እኳ ለተወሰነ ሰዓት ረሃብ እኳ ሲርባል አቅም ነው የሚያንሰንሰ ሰረሃ አይደል እንዴ? የሆነ ነገር ታልበላን የሆነ ነገር በቃ፣ ቁጭ በን እረፍ ብለን፣ ጠጥተን በልተን፣ እንደገና ተኝተን፣ እንደ አዲስ ነው ጉልበታችን ቅዋም የሆነን ማለት ነው። አለበለዛ እንደዚህ ቼታችን እያለቀሰች እኔንጃ በበቃ ማባረፍ ማባረፍ፣ እኔንጃ እንዴት እንደሚሆን ብቻ። አላህ ይድረስላት፣ አላህ ይድረስላት። የምታቁት አላችሁ ኬዙን የዚህ የመጣችበትን ኤጀንሲውን የመጣችበትን በቃ፣ እኔንጃ እንዴት እንደሚሆን ብቻ። የዚህን ኬዝ የምታቁት ውድ ሀገር ልጆች የደረሳችሁ እስኪ ሸራ አድርጉላት። እኔንጃ ብቻ አላህ ይድረስላት። እስኪ ሁላችሁ ሙስሊም ክርስቲያን አድርጉላት። አላህ ይፈርጅ። ክህት ያለሜ አላህ ይድረስልሽ ታለሽበት ጭንቅና መከራ አላህ ያውጣሽ። አላህ ስብሓነ ወተዓላ የቲም ነኝ ምስኪን ነኝ። የቤተሰብ የእናት የአባት የእህት ቁጥር የለኝም፣ ወስዳብኛለች። ምንም አድራሻ የለኝም፣ ተደናግሮኛል፣ ጨንቆኛል ምትለው የኔ እናት በሰው ሀገር ላይ ቋንቋ አትችል አታመረኛዋ። ያኔ ማሻላ ባረከላ ው ሀገራችን የብሔር ብሔረሰቦች ሀገር ናት። እና ብቻ ምን እንደምል አላቅም። ሰማይና መሬት የዘረጋ ጌታ እሱ ይድረስልሽ፣ እሱ ይድረስልሽ፣ እሱ በሰላም በደስታ በቃ ሰርተሽ ታክመሽ ሰርተሽ ለመጣሽበት አላማ። አንድ ሰው ተቤት ሲወጣ ሁሉም አላማ አለን፣ ሰርተን ለመቀየር ነው። ካለንበት ኑሮ ተቀይረን የተሻለን ህይወት ለመኖር ነው። ከዛ ግን እንደዚህ ደግሞ በየሆስፒታሉ በየኤምባሲው በየብኑ ተጥለ ያሉ ወገኖቻችን ብዙ ናቸው፣ ስፍር ቁጥር የላቸውም። ደግሞ ደጋግ ሰዎች ብድግ አርገዋቸው እንደዚህ ለአላህ እናገኛለን ብለው እንደዚህ ጥሩ ሀበሻ ቤታቸው ወስደዋት በቃ ውሃና ምግብ እኳ እንደዚህ እንድታርፍ ላይ ቁጭ ብላ እንድታ በቃ እንጃ መተንፈስ ኢንሻላ ለነገ ላኺራቸው ይሆናቸዋል። መልካም ስራ መልካም ነው። በነገራችን ላይ ደግነት ለራስ ነው፣ ለማንም አይደለም። ደግነት ለራስ ነው። ወላ የሰው ልጅ የዘራውኛ አይዳል የሚባለው ነገር ከይር ስራ ተሰራችሁ፣ ሁልጊዜ ከእናንተ ጋ ነው አላህና አላህ ይድረስላት እህታችን፣ አላህ ይድረስላት። ሁላችሁም ሸር ላይክ፣ ሰብስክራይብ አድርጉ እና ለሰው ላይክ ባደረጋቸው ቁጥር ወደ ቤተሰብ ሊደርስ ይችላል። እሷ ቤተሰቦች ደግሞ ቁጥራቸውን ሊበቱን ይችላሉ። አይታወቅም። እሷ አሁን የቤተሰብ ቁጥር የለኝም ነው የምትለው። የዚች ልጅ ቤተሰብ ያያት ፎቶዋን፣ የኛ እህት ናት የኛ ልጅ ናት ብለው መቼም፣ ዛሬ ሚዲያ ሁሉም ነገር አልሐምዱሊላ ሁሉም ይታያል። የዚች ል ቤተሰቦች ዋካች ይች ልጅ የኛ ናት ብለው ቪዲዮ ሰርተው እሱ እጅ ላይ ሊደርስ ይችላል። በቻላችሁት አቅም ላይክ ሸር አድርጉት። ሁላችሁም ዶ አድርጉላት። ዱዓ አድርጉላት። ዱዓ ማድረግ ነው። አልሐምዱሊላ እንደዚህ መልካም መልካም ሰዎች አሉ። ሰውረው እንደዚህ ቪዲዮ ሰርተው ቤተሰብ ያላችሁ እስኪ ብለው እንደዚህ ማቅረባችሁ እንድትናገር ማድረጋቸው ጀዛክላ ይረን ወላ አላ ይረ ስራችሁን ላ ይክፈላችሁ። በጥሩ ነገር ለልጆቻችሁ እናት አባት አላርጋችሁ። በሰላም በደስታ ለሀገራቸው ያብቃችሁ። መልካም መልካም ሰው። ይቺ አዱኒያ እውነት ሁሉም ሰው ሙጅሪም ቢሆንማ አዱኒያ ትቆምም። ግን ሙጅሪም ሰው እንዳለ አላ ይረ ነገር ያመጣል። ላኪን ተለቅሶ በኋላ ደስታ ለህት አለም ትድኒያለሽ፣ የኔ እናት። አላህ ሱብሃነሁ ወተዓላ የመጨረሻችን ያሳምርልሽ። ላይክ ሸር አድርጉት። አሰላሙ አለይኩም።